ቀድሞች ነው ቆሜን መዳም ቤት ከደሞዜ ቀንሽ እንደዚህ አይነት ነገር ማድርገው በጭራሽ አይሆንም የምትሉት ነገር ለህይወታችሁ እጅግ በጣም አስጊና። በጣም ብዙዎች ዋጋ የከፈሉበት ነገር እነግራችኋለሁኝ። ይሄ ነገር በጭራሽ እንዳትሉ፣ ሀተ በብራችሁ ቢሆኑ እንኳን ይሄ ነገር ግዴታችሁ ስለሆነ ማድረግ አለባችሁ ማለት ነው። ቪዲዮ እስከ መጨረሻ ካልተከታተላችሁት ይሄ ቪዲዮ አይገባችሁም። አንድ አፍታ ጆሯችሁን ስጡኝ። ነባር ቤተሰቦቼ ለሚሰጡኝ ሀሳብና አስተያየት እጅግ በጣም አድርጌ አመሰግናችኋለሁ። ላይክ ማድረጋችሁም ቀጥሉ። በጣም ወዳችኋለሁ። አዲስ የምትመጡ ደግሞ ቤቱ ቤታችሁ ነው። እንደ ቤታችሁ አይታችሁ ላይክ ሼር አድርጉት። ይሄ ቤት ማለት ነው። ቀጥታ ወደ ቪው ቪዲዮ እገባለሁ ማለት ነው። ነገሩ እንደዚህ ነው። እንደዚህ ቶሎ ቶሎ የማወራላችሁ ረጋ ብዬ ማውራት አቅቶኝ ምናምን አይደለም፣ ግን እናንተ ኤርፎን ላይ ስለምታዳምጡን ብዙ ጊዜ ዘገምተኛ የሆነ ወሬ አይመቸኝም ማለት ነው። እና ቀጥታ ወደ ቪዲዮ ሲሄድ ብዙ ጊዜ ጡታችሁ፣ ወገባችሁ፣ ጨጓራችሁ፣ የሆነ ነገራችሁ ያማችኋል። ነገር ግን እናንተ በፍጹም ሐኪም ቤት መሄድ አትፈልጉም። ለምን ብዙ አረቦች ስለማያሳክማችሁ በቃ እነሱ ካላሳከሙኝ ሐኪም ቤት አልሄድም፣ ብር በእነሱ ብር ካልሆነ ይህ ነገር አላደርግም፣ እየራባችሁ ግዴታ እነሱ ካላመጡ አልበላም የምትሉ ውቶች፣ እባካችሁ አደራችሁን ተጠንቀቁ። ከጤናችሁ የሚብስ ነገር የለም ማለት ነው። ወላሂ እውነት ነው እምላችሁ። አንድ እህታችን አንድ እህታችን ከታከሙት ካንሰርን ይድናል ባይዘዌ ማለት ነው። አንድ እህታችን ብዙ ጊዜ ያማታል፣ ትታመማለች ነገር ግን እሷ ለአረቦቹም አልተናገረችም። ዝም ብሎ ራሴ ያመመኝ ምናምን እያለች ማስታገሻ ትወስዳለች። መዳሟ ማስታገሻ ትሰጣታለች ማለት ነው። ሁሌም ሲያማት ማስታገሻ ነው የምትሰጣት። ሀኪም ቤት ሄዳ ታይታ አታውቅም። ምክንያቱም እሷ ሀኪም ቤት ውሰዱኝ እስካላለች ድረስ መዳም ልትወስጣት አትችልም። እሷ ምን አገባት? መዳም ምን አገባት? ምን አገባት? እሷ ናት እንዴ ታማሚዋ? ብትታመሚም ትሰራ ያለሽ፣ ካልሰራሽ ደግሞ ከዛ ቤት ትባረረ ያለሽ ካልቻልሽ። ይሄ ነው ግን። ያላቸው አማራጭ ምንድን ነው? መዳሞች ግዴታ የለባቸውም። እናንተ የማሳከም ግዴታ ወረቀት ላይ ብቻ ነው ገባችሁ? ሐኪም ቤት አንወስድሽም ካሎች ግዴታ የለባቸውም። አቅም የላችሁም። ምክንያቱም እኛ ኢትዮጵያኖች የድሃ ልጆች ነው፣ ደሆች ነው። ያ ድህነታችን ተመልሰን ወደ ድህነታችን እንዳንሄድ፣ ተመልሰን ወደ ሀገራችን እንዳንሄድ እንፈራለን። እናንተ ያነገር ነገር መጋፈጥ ነው ያለባችሁ። እራሳችሁ መታከም መቻል አለባችሁ። ለምን በብርሽ አይሆንም? ለምን የአንድ ወርሽ ደሞዝሽ ጨርሰሽ አትታከሚበትም? ምንድን ነው ችግሩ? ጥሩ መዳም ከገጠማችሁ ኦኬ። ካልገጠማችሁ ግን በራሳችሁ ብር ተሀከሙ ተሃከሙ ነው የምለው። ቀጥታ ወደ እህቴ ሲሄድ ብዙ ጊዜ መድኃኒት እየወሰደች እየወሰደች እየወሰደች መጨረሻ ላይ ግን በጣም ዋጋ የከፈለችበት በሽታ ምንድን ነው ካንሰር ሆኖ ነው የተገኘው በሽታው ማለት ነው። አሁን ካንሰር፣ አሁን ድንገት አይደለም የሚመጣው ካንሰር ቀስ በቀስ ነው የሆነ ትንሽዬ በሽታ ውስጣችሁ ላይ ካለ ያ አጠንታችሁ እየሰረሰረ እየሰረሰረ እየሰረሰረ ወደ ኢጢ ወደ ካንሰር ወደ ላይ ተለያየ ነገር ይቀየራል ያ አድጋል ያ በሽታ ያ ትንሹን በሽታ ለምሳሌ ጡታችሁ ታማችኋል ለምሳሌ ጡታችን በብዙ መንገድ እንታመማለን በፔሪዮድ ጊዜ ሆርሞናችን በሚዛባበት ጊዜ ያ ያስታውቃል። ወሩ ሲቀርብ ኦኬ፣ ሊያምሽ ይችላል፣ ግን ፔሬዱ ሲሄድልሽ ደግሞ ህመሙ ይተውሻል። ያ ኖርማል ነው። ግን ቀን በቀን ጡቴ ወገን ምናምን እያላችሁ ማስታገሻ ብቻ አትውሰዱ። ያ ነገር ባጭሩ መቀጠፍ አለበት ያ በሽታ ያ ትንሽዬ በሽታ። ባጭሩ ሐኪም ቤት ሄዳችሁ መድኃኒቱን ማግደት አለበት። ያ በሽታ መዳን አለበት። ያለበለዚያ ያ በሽታ ካላዳናችሁት ቀጥታ ወዴት አድጋል? ቀጥታ ወደ ዋጋ የምትከፍሉበት እድሜ ልካችሁ የሰራችሁት ገንዘብ እንኳን ያንን ህመም ሊያስታግስላችሁ የማይችል ህመም ነው የሚሆነው ማለት ነው። ብዙዎቻችሁ ብዙዎቻችሁ በማስታገሻ እኔ አልሄድም እኔ ሐኪም ቤት አልሄድም በራሴ ብር ከሆነ ሀቢብቲ ታከሚ። በራስሽ ብር፣ ገባሽ? ነገ ራስሽ ነሽ ዋጋ የምትከፊል። አረብ ቤት ትታመሚያለሽ። መስራት ካልችች ትሳፈሪያለሽ። የትም አባሽ መሄድ ትችያለሽ። ገባሽ? ፊሊፒኖች ምን ያደርጋሉ መሰለሽ? እንኳን ህክምና እንኳን ህክምና ስጋ፣ ጉበት፣ የተለያየ ዶሮ እግር ሳይቀር በገንዘባቸው ገዝተው ነው የሚበሉት። እኛ ኢትዮጵያኖች በራሴ ብርማ አልበላም አልጠጣም እያላችሁ እያከካችሁ ያንን ደረቅ ሆብዝ እየበላችሁ፣ እዚ ሀገር ይሄ የታሸጉ ትናንሾች ጉበቶች ምናምን ስጋ ነገሮች ወላሂ በአምስት ብር በስድስት ብር ምናምን የምትገዛቸው እዚህ ቤት ውስጥ ፊሊፒን አለች። የሚገርማችሁ ፊሊፒኗ ካንሰር ታማሚ ነበረች፣ ገባችሁ ነበረች። ግን በምግብ ሀይል እና በመድኃኒት ሀይል ድናለች። አሁን እዚህ ቤት ውስጥ በቅርቡ አንድ ሁለት ህክምና ይቀራታል። ከዛ ትድናለች ብለዋል ሐኪሞቹ ማለት ነው። ኢትዮጵያ ቢሆኑስ ካንሰር እንደያዘው ወዲያው የሚሞተው አይደል እንዴ? እሷ ግን አልሞተችም። ለምን? ውስጧ ኃይል አለ። እንደውም የዚህ ቤት ሰውዬ በጣም የተገረመው አንቺ ግን እንዴት አይደክምሽም? ታመሻል እኮ ነው ያላት። ከእኔ ከጤነኛዋ በላይ እሷ ትሰራለች። እዚህ ቤት ውስጥ ትሄዳለች፣ በቃ ትበላለች በቀን ለምሳሌ ቁርሷ ግዴታ ነው። ቁርሳቸው የሚበሉት ሩዝ፣ እንቁላል፣ ምናምን የተለያዩ ነገሮ አንዳንዴ ጉበት፣ አንዳንዴ ስጋ፣ አንዳንዴ የሆነ ነገር፣ አንዳንዴ ወተት። ደግሞ ምሳ ከመድረሱ በፊት የሆነ ነገር ሰርተው ይበላሉ። እንዴ ቤቱ ለምሳሌ ብዙ እህቶች መቀየር አስችሉም። ቤት ወይ ትሳፈር ያለች ወይ ትሰራ ያለች ነው የሚሏቸው አረቦቹ። እዛ ቤት እየተረባችሁ እራሳችሁን በራብ እየቀጣችሁ ከመሞት በደሞዛችሁ ሁለት መቶ ብር እየቀነሳችሁ ምግብ ከሌለ አንዳንድ የሚያስፈልጋችሁ ነገሮችን ምግቦችን ግዙ ግዙ። ጥለቡ ከዱካን አቃለ ውድ ነው። ደሞዛችሁ ላይ በቃ ይችላል። ግን ሁለት አመት ግዴታ እስከሆነብሽ ድረስ እዛ ቤት ምግብ ከሌለ አንዳንድ ያው ህግ አለ ይባላል። እውነት እኮ ነው፣ ህግ አለ። አሁን አረቦች ኮንትራት ሰራተኛ ሲያመጡ እኮ ምን ተባብለው ነው የሚወስዱት? በቂ የሆነ ምግብ አለ በቂ የሆነ የእሷ የጽዳት መጠበቂያዋን አድርጋለሁ፣ ደሞዝ እከፍላታለሁ፣ ሁሉ ነገሯን እችላታለሁ ብሎ ነው የሚወስዱት። ወረቀት ላይ ብቻ ነው የሚሰራው፣ ቤት ውስጥ አይሰራም። አንዳንድ ክፉ መዳሞች የማይገዙ ከሆነ አይገዙላችሁም። በደሞዝሽ ግዢ፣ በደሞዝሽ አርጊ ነው የምትባዩ። ስለዚህ ራሳችሁን ጠብቁ፣ እባካችሁ፣ ራሳችሁን አትጣሉ። ትንሽዬ በሽታ ወደ ትልቅ እየበሽታ ያድጋል፣ በኋላ ዋጋ ትከፍላላችሁ። በጣም ነው የምላችሁ በጣም በጣም ብዙ ዋጋ የከፈሉ ቤቶች ስላየሁ ነው እኔ ማለት ነው። እና የምትሰሩት ነገር በጥቂቱ ለራሳችሁ መሆን አለበት። እኛ ግን እኛ ኢትዮጵያኖች ለራሳችን ከምናስበው በላይ የሆነ ሰው እኔ አሁን መቶ ብር ለማውጣት ለራሴ ሳስቼ እያለሁ ግን የሆነ ሰው ድንገት በጣም ቸግሮኛል ቢለኝ እንኳን መቶ ብር አንዱን ሺህ ብር ሰጠዋለሁ፣ ሙሉ ደሞዜም ማለት ነው። ነገራችሁ እኔ ምን እንዳለብን አላውቅም። ግን እራሳችሁ ጠብቁ። የሆነ ቦታ በተደጋጋሚ ሲያማችሁ ታከሙ፣ ወላሂ ታከሙ። ቀልድ የለም። ነገ ትልቅ እድሜ ልክሽ እንኳን ብትሰሪ ጤናሽን የማይተካልሽ ገንዘብ ዋጋ ከመክፈልሽ በፊት ትንያቺ ትንሽዬ በትንሽዬ ብር መታከም እምትችለዋ በሽታ አክም ነው የምላችሁ። በቀጣይ ባሪፍ ቪዲዮ እንገናኛለን። ላይክ ሺር ሰብስክራይብ ማድረግ እንዳትረሱ። ራሳችሁን ጠብቁ ነው የምለው። ሁሌም እንደምለው ራሳችሁን መጠበቅ ግዴታችሁ ነው። መዳም ግዴታ የለባትም እናንተን የመጠበቅ ይነው። እናወዳችኋለሁ። በቃ ቻው ቻው።